ለዓመታት የሚጠበቅበትን የስራ እድል መፍጠር የኑሮ ውድነትንም ማሻሻል ተስኖት የቁጠባና ኢንቨስትመንት ፍላጎትንም አላጣጠም ብሎ ታላላቅ ፕሮጀክቶች እንዲስረከረኩ አድርጓል። እናም ሀገር ወገቧን ሊያጠና የተቋጠረው መቀነቷ ተፈቶ ሀብት እንዲመዘበር ሆነ። የተዳከመ ኤክስፖርት፣ የውጭ ምንዛሬ ጥረት፣ የበጀት ጉድለትና መዋቅራዊ የኮንትሮባንድ ንግድ የኢኮኖሚ ስርዓቱ ስብራቶች የሀገርን የልማት ጥም የማያረካ ሆነው ለዓመታት እንዲዘልቅ አደረገው። ታዲያ ይህንን ለማረ ማንቆጠርም ሀገር በቀል የኢኮኖሚ ማሻሻያዎች ተግባራዊ ሆኖ በሪፎርሙ ዋና ዋና አላማዎች ተብሎ የተለዩዋሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማድረቅ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ እዳ ነው የተቀበለው። ያን ማድረቅ አንዱ አላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮውዝ ማረጋገጥ ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። የማክሮ ኢኮኖሚ ማሻሻያው ተግባራዊ መሆን የዜጎቿ የህይወት መሻት ብዙ ለሆነባት ኢትዮጵያ ምን ስኬት አስመዘገበ? አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። በለውጡ ጊዜ መቶ ሰባ ቢሊየን ብር ነበር የመንግስት ገቢ። በዚህ ዓመት አንድ ትሪሊየን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኤክስፖርት ማሻሻል። ኤክስፖርትም በከፍተኛ ደረጃ ለውጥ አምጥቷል። ከአምና በፊት ሪፎርም ሳንጀምር 2016 አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በአራት ወር ብቻ ኤክስፖርት አድርገናል። የዚህ ዓመት አራት ወር ከአንድ አመት በፊት የነበረውን የአመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። በሪፎርሙ ምክንያት ከአራት እስከ 4.5 ቢሊዮን ዶላር የሚጠጋ የእዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ይህ ስፍራ ከዚህ ቀደም የጥቁር ገበያ የሚደራበት የሀገሪቱ የውጭ ምንዛሬ ግኝትንም በእጅጉ እንቅፋት ውስጥ ከከተቱ ስፍራዎች መካከል በቀዳሚነት የሚጠቀስ ነው። ቼንጅ ምንዛሬ የሚሉ ቃላቶችም በለሆሳስ ድምፆች የሚሰሙበት የጥቁር ገበያ ማዕከል የሆነ ስፍራ ነበር። አሁን ላይ በሀገሪቱ የተተገበረውን የማክሮ ኢኮኖሚ ማሻሻያ ተከትሎ የተለያዩ ቢሮዎች የውጭ ምንዛሬዎችን እንዲያስተዳድሩ ምንዛሬዎችንም እንዲሰጡ ተከፍተዋል። ይህ ታዲያ በሀገሪቱ ያለውን የውጭ ምንዛሬ እጥረት ከዚህ ቀደም ከነበረው በተሻለ ሁኔታ ላይ እንዲቀመጥ አድርጎታል። እንዲህ ያሉ ስፍራዎች ሙሉ በሙሉ ከጥቁር ገበያው ጸድተዋል ማለት ግን አይቻልም። የማክሮ ኢኮኖሚ ማሻሻያው መተግበር ቀጣይነት ያለው የኢኮኖሚ እድገት እንዲኖር እና የፋይናንስ ዘርፉንም ያነቃቃ ስለመሆኑ ይነሳል። የተደረገው የማክሮ ኢኮኖሚ ማሻሻያ እጅግ በጣም ታሪካዊ ነው። በአጠቃላይ እስካሁን ድረስ ያለው አፈጻጽም እጅግ በጣም የሚያበረታታ ነው። አንደኛ የምንዛሪ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሪ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ሌላ በባንኮች ያለው የቁጠባ መጠን፣ በኢኮኖሚው የሚያቀርቡት የብድር መጠን በከፍተኛ ደረጃ እያደገ ነው ያለው። ይህም በሪፎርሙ የተሰራ ስራ ውጤት ነው። በውጭ ምንዛሬ አቅርቦት ረገድ ከፍተኛ የሆነ ውጭ ምንዛሬ መልሰን ለገበያው ነጻ ስለሆነ ለአስመጪዎች ለግሉ ዘርፍ አስመጪዎች በስፋት ማቅረብ የቻልንበት ነው። ይህም በመሆኑ ምክንያት የገበያ መረጋጋት በደንብ እያየን ያለንበት ነው የነበረው ምክንያቱም ከዛ በፊት ያው የተዛማጅ ገበያው የፓራሌል ማርኬቱ እየታየ እቃዎች ከውጭ ሀገር በሚመጡበት ጊዜ በዛ አማካኝነት ነው ሁሉ ነገር ይተመን የነበረው። አሁን ግን ያ በጣም የተቀራረበ በመሆኑ በጣም የተሻለ የገበያ መረጋጋትም አለ። ባለፈው አንድ አመት እንደተመለከት ነው የሀገሪቷ ኤክስፖርት እጅግ በጣም በላቀ ሁኔታ እንዲያድግ ምክንያት ሆኗል። እንደ ሀገርም ቢሆን እንደ ባንክም ቢሆን ያለ የውጭ ምንዛሬ ክምችት እንዲያድግ ከፍተኛ አስተዋጽኦ አድርጓል። እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ የኢኮኖሚ እድገቱን ፈጣንና ቀጣይነት እንዲኖረ በማድረግ እያበረከተ ያለው አስተዋጽኦ የላቀ መሆኑና የፋይናንስ ዘርፉን በማነቃቃት እንዲሁም የውጭ ምንዛሬ ግኝትን በማሻሻል ስኬት እያስመዘገበ መሆኑ ይነገራል።